ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባል። ኢትዮጵያ በአፍሪካ ቀንድ የሰላም የመረጋጋትና የብልጽግና ዋና አንቀሳቃሽ ኃይል መሆኗን በተደጋጋሚ እያረጋገጠች ነው። ለሰላም የምታደርገው ጥረት ከድንበሯ የተሻገረ ስልታዊ ግዴታ መሆኑን የምትናበኑ ኢትዮጵያ የዲፕሎማሲ መሰረተቿን በወንድማማችነትና በጉርብትና መርህን የተከተለ ነው። በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ የሰዋ ነው ለጋራ ሰላም ብለን። ይህ ንግግር ሁከትና ብጥብጥ በሚበዛበት የአፍሪካ ቀንድ ኢትዮጵያ የሰላም መረጋጋትና ብልጽግና ዋነኛ እንቀሳቃሽ ኃይልነቷን የሚያረጋግጥ ነው። ለሰላምና ለመረጋጋት የምታደርገው ጥረት ከድንበሯ የተሻገረ ስትራቴጂያዊ ግዴታ አድርጋ የምትቆጥረው ኢትዮጵያ የዲፕሎማሲ መሰረቶቿን የገነባቸው በወንድማማችነትና ጎረቤትን በማስቀደም ነው። ኢትዮጵያውያን በማያውቁት ምድር ግን በሚያውቁት ጀግንነት በሽብር ስትናጥ የቆየችውንና ሉዓላዊነቷ ትልቅ ፈተና ውስጥ ገብቶ የነበረችውን ሶማሊያን በደም መስዋዕትነት የተረጋጋች እንድትሆን አድርገዋል። ጎረቤቶቻችን ሰላም ሲሆኑ ሰላም እንደምንሆን ሲረጋጉ እንደምንረጋጋ ያ መረጋጋትም ለልማት ለብልጽግናችን መሠረት እንደሆነ ስለምናቅ ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። እነዛን ለማድረግ ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ኢትዮጵያ አጎራባች ሀገራት ጋር የጋራ ኢኮኖሚያዊ ልማትን ለመፍጠር አንድ ማዕድ መጋራት የግድ ነው በሚል ለጋራ እድገትና ብልጽግና ጥረት እያደረገች ሲሆን ለመላው የአፍሪካ ቀንድም የጋራ እድሎችን ለማሳካት መደጋገፍንና ዘላቂ ሰላምን አጠናክራለች። ለዚህም የከፈለችው ዋጋ በፕሬዚዳንቶቹ እንዴት ተገልጿል? አንቴል 205 ዓም መጀመሪያ በኢጋድ አማካይነት ቀጥሎ ደግሞ አሚሶም፣ ቀጥሎ ደግሞ አትሚስ፣ እነዚህ የፒስ ኦፕሬሽን አሬንጅመንት ናቸው። አሁን ደግሞ ከጃንዋሪ 2025 ጀምሮ ደግሞ ኤዩሶም በሚባል ሜካኒዝም የሶማሊያን ሰላምና ድህንነት ለማረጋገጥ ጥረት ይደረጋል። በነዚህ ሁሉ ሂደቶች የኢትዮጵያ ተርታ ከፍተኛ ነው ጦራችን። እዛ ያለው የሰላም አስከባሪ ሀይላችን ከኮሚኒቲው ጋር ያለው ትስስር ከሶማሌ ፌዴራል መንግስቶች ሌሎቹ ስቴት ጋር ያለው ግንኙነት ኢትዮጵያን ትሮፕስ ሌሎቹ አሁን አካባቢ አይታሰባቸውም ሌላ የሰላም አስከባሪ ሀይል ዘ ሪዝን ዋይ ወር ኢንስስቲንግ እኛ እንስስት የምናደርግበት ምክንያት ምክንያቱም ስፒሎቨር ደንበር ዘሎ የሚመጣ እዳ ስለማንፈልግ ደንበር ዘሎ የሚመጣ ትርምስልም አንፈልግሳ። ማ የኢትዮጵያ ወታደሮች ለሶማሊያ ሰላምና መረጋጋት የከፈሉትን መስዋዕትነት ፍጹም የምንዘነጋው ጉዳይ አይደለም። ለዚህም እውቅና እንሰጣለን። ኢትዮጵያ ለሀገራችን ሶማሊያ የከፈለችው መስዋዕትነት እጣፋንታችን የተሳሰረበት ገመድ ጠንካራ መሆኑን የሚያሳይ ነው። ኢትዮጵያ በሶማሊያ ያለውን ደካማ ሰላምና መረጋጋት ለመመለስ ላለፉት 20 ዓመታት መስዋዕትነት እንከፍላለች። በሶስት ዙር የሰላም ማስከበር ዘመቻዎች ኢትዮጵያ 60 በመቶ የሚደርሰውን የሰላም አስከባሪ ኃይል በሶማሊያ በማሰማራት የአንበሳውን ድርሻ ትይዛለች። እናም ሁለቱ ሀገራት ለበጎውም ለክፉም የሚሆን የተሻለ ወዳጅነትን መስርተዋል። ወንድሞቻችን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 ታሪካዊ ጠላቶች ከውስጥ በአንዳዎችን ጋር በመሆን የባህር በር እንዳይኖራት ቢያደርጉም ዓለም አቀፍ የማርታይም ባለሙያዎች ለዓለም ገበያ እያቀረበች ነው። በከፍተኛ ወጪ የምታስለጥናቸው የዘርፉ ባለሙያዎች ኢትዮጵያ የባህር በረና ወደብ ቢኖራት አበረክቷቸው የላቀ እንደሚሆን ባለሙያዎች ይገልጻል። ገናና የነበረው የኢትዮጵያ ስልጣኔ ከባህር ጋር በእጅጉ የተቆራኘ እንደነበር ታሪክ ያስረዳል። የኢትዮጵያን ስልጣኔና እድገት የማይፈልጉ ታሪካዊ ጠላቶችም ኢትዮጵያን ከባህር የመለየት ጥረቶች ተቀዳሚ ስራቸው ነው። ይህ ለብዙ ሺህ ዓመታት የተቆራኘው ባህርና የኢትዮጵያ እድገት ግን ባለፉት 30 ዓመታት በተሠራ ሴራ ኢትዮጵያን የባህር በር የሌላት ሀገር አድርጓታል። የዓለም ገበያና ንግድ ዋነኛ መሠረቱ ባህር በመሆኑ ኢትዮጵያ ከባህር በር ብትነጠልም ባለፉት አስርተ ዓመታት ግን መርከበኞችን የባህር መሐንዲሶችን ፊሊት ዳይሬክተሮችና ዓለም አቀፍ አማካሪዎችን በዘርፉ እያፈራች ለዓለም ገበያ እያቀረበች ይገኛል። ኢትዮጵያ እንደምታውቀው ከባህር ጋር የነበራት ቁርኝት ለዘመናት እየኖረ ነው። ምናልባትም ከባህር ቃይ የተከሰተችበት ዘመን ባለፉት 30 ዓመት ብቻ ነው ብሎ መገመት መናገር ይቻላል። ግምት አይደለም። አይ ቲንክ ከዛ በፊት በታሪክ ከውሃ የራቅንበትን ጊዜ አላስታውስም። የታሪክ ምሁራኖች ሊናገሩበት ይችላሉ በዚህ ዘርፍ። ስለዚህ ከማሪታይም ኢንዱስትሪውና ከማሪታይም ኢንጂነሪንግ ጋር የነበረን ትስስር ከፍ ያለና የላቀ ነው። በቀጠናውም ግንባር ቀደም ተዋናዮች ነን። ለዚህም ነው በተከሰተው የፖለቲካ ለውጥ አገራችን ወደ ባለባ የሆነችበት አጋጣሚ ቢፈጠርም ከኢንዱስትሪው ግን መነጠል አንችልም። ኢትዮጵያ በሌላ ሀብቷ የምታሰለጥናቸው የማሪታይም ባለሙያዎች በዓለም አቀፍ ድርጅቶች ውጤታማ ቢሆንም ኢትዮጵያ ከባህር በር የተነጠለችበት ቁጭት ግን አብሯቸው ይዘልቃል። እያንዳንዱ አገር ላይ ያለውን የባህር በር ቫሊው አውቀዋለሁ። አንዳንድ ቦታዎችን እንደውም ሳያቸው በጣም ከመሬት የራቁ በመቶዎች የሚቆጠሩ ማይል፣ በሺዎች የሚቆጠሩ ማይል ከመሬት የራቁ በወንዝ በካናል ተደርገው ከባህር ጋር ይገናኛሉ። እኛ ደግሞ እንደምታየው ኢንቴንሽናል በሚመስል መልኩ ከባህር እንደዚህ ርቀን ነው ያለ ነው። እኛ ኢንተርናሽናል ያለን ትሬድ ከሌላ ዓለም ጋር ያለን ግንኙነት በጣም ሊሚትድ እንደሆነ፣ በጣም ሊሚትድ እንደሆነ ነው የሚገባን። እኛ መርከበኛ ስለሆንኩ እኔ ፐርሰናል መርከበኛ ስለሆንኩ ያን ነገር በጣም አንደስታንድ አደረጋለሁ እና በጣም ፊልም ታደርጋለህ መረጃዎች እንደሚጠቁሙት የዓለም ንግድ ልውውጥ ከዘጠና በመቶ በላይ የሚከናወነው በባህር ነው። እናም እንደ ሀገር ከባህር በር መነጠል በአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ዓለም አቀፋዊ ተጽዕኖ የጎላ ነው። ኢትዮጵያም የውጭ ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር በመሆን በሰሩት ሴራ ከባህር በር በመነጠል ዜጎቿ በዘርፉ ቢማሩም እንኳን ለሌሎች አገራት በረከት እንዲሆኑ አስገድዷቸዋል። ኢትዮጵያ እያረገቻላት በጣም አዲስ ጉልበት ያለው እውቀት ያለው ምሩቃኗን በከፍተኛ ወጪ አሰልጥና ለዓለም ገበያ ነው የምትሰጠው። ይሄ ደግሞም የሆነው ኢንዱስትሪውን በግንባር ቀደምነት የመምራት እድል አጋጣሚ ባለማገኘቷ ነው። ይህን ኢንዱስትሪ ደግሞ ለመምራትና ለማሳደግ አይንክ ባህር መሰረታዊ ጉዳይ ነው። ከዚህ አንጻር እንቅፋት ነው ቢኖር የማደግ የመበልፀግ በሀገሪቱ ኢኮኖሚ ላይ ሊኖረው የሚችለው ጫና አይንክ የወደብ ኢኮኖሚ ጠቀሜታን ኢኮኖሚስቶቹ ከሚተነትኑት ባለፈ በዚህ ዘርፍ ላይም በጣም አሉታዊ ጫና ይኖረዋል። ቢኖር ደግሞ ከፍተኛ የሆነ አዎንታዊ ጫና በሀገር ኢኮኖሚ ላይ ሊያሳድር የሚችለው ተጽዕኖ ከፍ ያለ ነው ብዬ አምናለሁ። የባህር በር ያለመኖሩ በጣም ብዙ ነገር ነው ያሳጣል። አሁን አንዳንዴ በዜና ስንሰማ ወይ አንድ ነገር አንድ ፖርት እንትን ማዳበሪያ መጥቶ፣ ስንዴ መጥቶ፣ ወይ የሆነ ነገር መጥቶ ጅቡቲ ፖርት ላይ ሁለት ወር ቆመ፣ ሶስት ወር ቆመ ሲባል በመርከበኛ ተርም ይሄ ማለት ምን ማለት ነው? እንደ ማንኛውም ሰው ስታዩ በቃ ቆመ፣ ይመጣል፣ ያራግፋል፣ እንጠብቃለን። በመርከበኛ ተርም ግን ያን ሁሉ ብር ትከፍላለ ለምትቆምበት ወተር ትሪተሪ ማለት ለፖርት ለአንከር አንከር ላይ ከቆመ ለአንከር ትከፍላለ፣ ፖርት ላይ ከቆመ ደግሞ ለፖርት ማች ሞር ብር ትከፍላለ። እኛ እንደ መርከበኛ ደግሞ ፖርት ለመግባት እና ለመውጣት አስር ደቂቃ ድሌ ስታደርግ ምን ያህል ኮስት እና ምን ያህል እንትን እንዳለ እኛ እናውቀዋለን። ከሶስት አስርት ዓመታት ቁጭት በኋላ ይህ ትውልድ የኢትዮጵያን ታሪካዊ የባህር በር ጥያቄ ይዞ ዳግም ተመልሷል። በዘርፉ የሚሰለጥኑ የኢትዮጵያ ልጆችም የውጭ ድርጅቶችን ከመሻት በአገር ቤት እውቀታቸውን ሊያውሉ ተስፋው ተሰንቋል። የአማራ ክልልን ሰላም ለማጽናት የበኩላቸውን አስተዋጽኦ እንደሚወጡ የወልዲያ ከተማ ነጋዴዎች ገለጹ። በወልዲያ ከተማ አስተዳደር ነጋዴውን ማህበረሰብ ያሳተፈ በወቅታዊ የሰላም ጉዳዮች ላይ ትኩረትን ያደረገ የውይይት መድረክ ተካሂዷል። የወልዲያ ከተማ አስተዳደር ነጋዴዎች፣ የከተማ አስተዳደሩ ከፍተኛ አመራሮች እንዲሁም ከፍተኛ ወታደራዊ አመራሮች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳዮች ዙሪያ መክረዋል። በውይይቱ ተሳታፊ የነበሩ ነጋዴዎችም የኑሮ ውድነትን ለመቅረፍ የሚሆን ሀገራዊ እድገትን ለማፋጠን ሰላም አስፈላጊ መሆኑን ተናግረዋል። አንድ ላይ በመቆማችን አባይን ያህል ግድብ ገድበናል። አንድነታችን አንድ ላይ ብንቆምና

ተጨማሪ ክፍያዎችን እየከፈልክ ነው። ከጫንከው ሸቀጥ ላይ የምትመጣው ከዚህ ነጋዴው ጋር ሲደርስ በየመንገዱ የወጣውን ወጭ ከገዛበት ወጭ ጋር ጨምሮ ለሕብረተሰቡ ነው የሚያቀርበው። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋዬ ገብሬ በበኩላቸው የጸጥታ ችግሩ በክልሉ ማኅበረሰብ ዘንድ እያደረሰ ስላለው ተጽዕኖ አብራርተዋል። እጅግ በጣም በርካታ ቁጥር ያላቸው ተማሪዎችን ትምህርት ቤት በመዝጋት እጅግ በጣም ነጋዴው ወጥቶ ወርዶ ገብቶ ወጥቶ ሊሰራባቸው የሚችሉት መንገዶች በመዝጋት የችግር ተጋፋጭ እናንተ ስለሆናችሁ ነው የነገርኳችሁ ያለው። ግዛቱን አማራ ክልል ላይ ለማስፋፋት ከሚንቀሳቀስ ታሪካዊ የአማራ ጥላት ጋር ወግዱ፣ ለኛ ጥያቄ ምላሽ ለማግኘት የሚደረግ ትግል ነው ብሎ ማሰብ ራስን ማታለል ካልሆነ በስተቀር መፍትሄ የሆነው ተብሎ አይታሰብ የአስራ አንደኛ እዝ የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል አክሊሉ አበበ በበኩላቸው ነጋዴው ማህበረሰብ ከሰራዊቱ ጎን እንዲቆም ጠይቀዋል አማራ አሁን ካለበት ብልጥ ወደታች የሚወርድበት ሁኔታ አይሆንም ኢትዮጵያም በተመሳሳይ ስለዚህ እኛም ከእናንተ ጋር እንሰራለን እናንተም ትምህርት አድርጉ አሁናችሁ መብታችሁን ታስከብሩ ጥያቄያችሁን ታስመልሱ ሀሳብ መስጠት ይፈልጋሉ። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩም ነጋዴው ማህበረሰብ የአካባቢውን ሰላም ለማጽናት የበኩሉን ሚና እንዲወጣም ተጠይቋል። በመጨረሻም በፍኖተ ሰላም ከተማ ነዋሪዎች በትራንስፖርት መናኸሪያዎች የትኬቲንግ አገልግሎት መጀመር ካልተገባ የታሪፍ ጭማሪና በየመንገዱ ከመጉላላት እያዳናቸው መሆኑን ገለጹ። በምዕራብ ጎጃም ዞን በተለያዩ ከተማ በሚገኙ የትራንስፖርት መናሪያዎች የቲኬቲንግ አገልግሎት የማስታት ስራዎች እየተከናወኑ ነው። በአማራ ክልል በተለያዩ ከተሞች በትራንስፖርት ዘርፉ በመናሪያዎች አካባቢ መንገደኞችን ከእንግልት ለማላቀቅ ያመች ዘንድ የኢቲኬቲንግ አገልግሎት ተጀምሮ በስራ ላይ ይገኛል። መንገደኞች የጉዞ ቲኬቶችን በመናኸሪያዎች በሚገኙ የስምሪት መስኮቶች አማካኝነት በቀላሉ የሚያገኙበት ይህ አሰራር በምዕራብ ጎጃም ዞን በተለያዩ ከተሞችም እየተተገበረ ሲሆን በፍኖተሰላም ከተማ አገልግሎቱን የሚጠቀሙ መንገደኞችም የትኬት ካልተገባ ታሪፍ ጭማሪና እንግልት እያዳናቸው መሆኑን ይገልጻሉ። መጀመሪያ ሲጀመር ሰባ አምስት ምናምን አካባቢ ነበር ሰማኒያ ብር ደረሰ። ከዚያ በላይ ደግሞ ወደ መቶ ብር ተጠግጦ ነበር። ስለዚህ በቃ ይወጣል ይወርዳል። እና አሁን ግን እንደዚህ በቃ እንግዲህ ዛሬ በታሪፉ በታሪፉ ትክክለኛ የታሪፉ ከሆነ ስልሳ አምስት ብር ከፍለናል። እንደዚህ የሚከተል ከሆነ ጥሩ ነው ነው በኔ አባባል። አገልግሎቱ ለተሳፋሪዎች ብቻ ሳይሆን ለተሽከርካሪ ባለንብረቶችና ለአሽከርካሪዎችም ይቶት የመጣው ሚና ከፍተኛ መሆኑም ተገልጿል። አስፓልት ላይ ነበር እየሞላን የምንሄደው። በዛ ላይ ሰው ብዙ ይጉላለን አሁን ግን እዚህ ትኬት ከጀመረ ወዲህ ከዛ ከመና ከመከተማ እየገባ ነው። እዚህ እንትን የሚልል ከአስፓልት ማለት ነው። አሁን ለእኛ ጥሩ ነው የሆነ በፍኖተ ሰላም የትራንስፖርት መናኸሪያ የኢቲኬቲንግ አገልግሎት የሚያሳልጡ ባለሙያዎችም አገልግሎቱ ተሽከርካሪው መጫን የተፈቀደለትን መጠን ብቻ በመጫን የትራፊክ አደጋን በመቀነሱ ረገድ የሚጫወተው ሚና ከፍተኛ ስለመሆኑም ገልጸዋል። ትኬት አንድ ወንበር ቦሎን አይተን ነው የምንመዘግብ። አንድ መኪና ሲወጣ አስራ አራት ወንበር ይዛል ከተባለ በአስራ አራት ወንበር ነው ቆርጠን የምንሰጠው ከዚያም በኋላ ሲስተማችንም አይቆርጥ። መጀመሪያ ላይ የወንበር ቁጥሩ 14 ከብሎ ተሞላ አንዱ መኪና ቦሎ ዛሬ ከተመዘገበ ነገ መጣ 15 አርገው ብትል ቦሎ እስካል ተስተካከለ አይልም ሲስተሙ ጋር፣ እኛ ሲስተም ጋር ማለት ነው ስለዚህ 14 ሰው ነው እኛ ቆርጠን እንሰጠው፣ አስራ አራት ይወጣል። በዛ ላይ የታሪፍ መሸራረፎች ነበሩ። እነሱ እነሱ አሁን ተስተካክሎ ሰው በታሪፉ እየሄደ ነው። የምዕራብ ጎጃም ዞን ትራንስፖርት ተጠሪ ጽሕፈት ቤት ተወካይ ኃላፊ ወርቅነህ መንግስት በበኩላቸው የትራንስፖርት ዘርፉን ለማሻሻል መንግስት በትኩረት እየሰራበት እንደሚገኝ ገልጸው የኢትኬት አገልግሎትም የዚሁ ማሻሻያ አንዱ አካል መሆኑን ተናግረዋል። አገልግሎቱ በዘርፉ ከዚህ በፊት ይነሱ የነበሩ ችግሮችን የሚቀርፍ ስለመሆኑም ገልጸዋል። በፊት የነበረው አንደኛ መጓተት ነው የነበረው ተሳፋሪ አሁን ማርቆስ መሄድ ከሆነ ደንበጫ በሚሄድ መኪና ማርቆስ ነው መሄድ ብሎ ይሸነግለዋል። ተሳፋሪ ይገባል። ከወጣ በኋላ ደግሞ ምን ያደርገዋል? ማርቆስ ሳይገባ ወደ ሌላ መኪና ይገለብጠዋል። አሁን ግን እሱ አይሆንም። ሁሉም በየመስመሩ ነው የሚያደርገው። እና የነበረው እንትን ቀላል ችግር ነው ተብሎ አይታሰብም። በዞኑ ከተሞች የኢትኬት አገልግሎትን ለማስፋት እየተሰራ ስለመሆኑም ተወካይ ኃላፊው አስታውቀዋል። በዞናችን ውስጥ ኦልሞስት ወደ አራት መናሪያዎች ላይ ስራ ተጀምሯል። ደንበጫ በዚህ ውስጥ ነው ያለው፣ ጅጋ በዚህ ውስጥ ነው ያለው፣ ቡሬ በዚህ ውስጥ ነው ያለው። ቡሬ ከተማ መናሪያ ማለት ነው። በተመሳሳይ ፍኖተ ሰላም ከተማ በኢ-ቲኬቲንግ አገልግሎት መስጠት ተጀምሯል። ይህናውን ሰስቲን ማድረግ ይጠበቅብናል። ማህበረሰቡ በቀጥታ መናኸሪያ በመግባትና በሚሄድበት ቦታ በተመደበ መኪና ከትኬት መቁረጫ ቦታ በመሄድና በመቁረጥ ያለምንም መንገላታት ካሰበበት እንዲደርስ የትኬት አገልግሎትን መጠቀም እንደሚገባውም ጥሪ ቀርቧል። ዜና አበቃ። ከቀዲ ፕሮግራሞቻችን ጋር መልካም ቆይታ